ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክርቲው ቻናል ተከታታዮች፣ እንግዲህ ዛሬ በማደዳ ነው የምናገረው። ድምፅ ብዙ ጥሩ አይደለም፣ የጠዋት ድምፅ ስለሆነ ነው። እንዴት ናችሁ? እንዴት ቆያችሁ? እያላችሁበት ሀገር፣ በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። ዛሬ በእርግጥ መናገር የተፈለግኩት በሌላ ቻናል ላይ ባየሁት ነገር ነው በነ አቤል ጉዳይ ላይ አይደለም። ያው ርዕሱ ላይ እንደተመለከታችሁት በሄሉ ጉዳይ ትን ጥቂት ነገር ሄሉን ጥቂት መምከር ፈልግ ያለው። ስለዚህ የእሷ ተከታታዮች ይኔንም ቻናል የምትከታተሉ ካላችሁ ላይክ፣ ሼር፣ ኮመንት በማድረግ ሀሳቡ ወደ እሷም ወደ የአብ ወደሚባለው ሰው ወደ ልዑልም እንዲደርስ የተቻላችሁን ሁሉ እንድታደርጉልኝ ስል በትህትና እጠይቃለሁ። እንግዲህ ማለት ያው ሄሉሻን የምናውቃት ምናቃት እዚሁ ሶሻል ሚዲያ ላይ በብዙ ነገሮቿ በብዙ ስራዎቿ ደግሞ እጅግ በጣም ተወዳጅ ሰው ናት። ብዙዎቻችን የምንከታተላት ሴት ናትና ብዙ ሁኔታዎችን አልፋለች፣ በብዙ መከራ ውስጥ አልፋለች፣ ብዙ ተጎድታለች፣ ብዙ ተሰብራለች። ተደጋጋሚ አንድ አይነት የሆኑ ስብራቶችን እያስተናገደች ያለች ሰው ናት። ስለዚህ ዛሬ በዛ ጉዳይ ላይ በተለይ አሁን ከየአብ የአብ ስራ ከሚባለው ልጅ ጋር ባላት ሁኔታ ላይ ትላንትና በለቀቀችውም ቪዲዮ አማካኝነት ጥቂት ነገር ማለት እፈልጋለሁ። ማናችንም ማናችንም ሰዎችም ሴቶችም ሆነን ወንዶች ወደ አንድ ጥግ ሲደርሱ ደስ ይለናል። ማለት በትዳር ባለው ህይወት ውስጥ ተጣምረው ጥሩ ህይወትን ኖረው ልጆችን ወልደው ወልደውና ከብረው ከብደው ሲኖሩ ማናችንም ደስታችን ነው። የ ደስታችን ነው። በሄሉን በተመለከተ የብዙዎቻችን ደስታ ነው ምኞታችንም ነው ማለት በተደጋጋሚ ከደረሰባት ነገር አንጻር ማለት ነው። ስለዚህ እንግዲህ ከናቲ ጋር የነበረው የሷና የናቲ ጉዳይ በዛ ሁኔታ አልፏል። የእንዳልክና የሷም ጉዳይ በዛው ሁኔታ አልፏል። ተጉዛ ደግሞ አሁን የአብ ጋ ደርሳ በጥሩ መንገድ ላይ እና በቃ ይች ልጅ ልትገላገል የመጨረሻዋ ሊሆንላት ነው ብለን ብዙዎቻችን በደስታ እየጠበቅን ባለበት ሰዓት ደግሞ በመካከላቸው ችግር ተፈጥሯል። ያም የተፈጠረው ችግር እንግዲህ የአብ የሚባለው ልጅ የሚሄድበት አስተዋይ ምንድን ነው የአስተውሎት መንገድ አለው። አስተዋይ ነው፣ ታጋሽ ነው። በብዙ ትዕግስቱን ተመልክተናል፣ ታጋሽነቱን አይተናል። እንዲሁም ደግሞ ትዳርን እና ፍቅርን ፈላጊ መሆኑንም ከሂደቶቹ ከመንገዶቹ በደንብ አድርገን ተመልክተናል። ልዑል የሚባለው የሄሉ ጓደኛና የቀድሞ የአብ ስራ ፍቅረኛ በነበረችው ሰው አማካኝነት የሁለቱ ግንኙነት እጅግ በጣም ሻክሮና መለያየት ደረጃ ላይ ደርሰው እንደነበረ ተመልክተናል። ነገር ግን ልጁ ያው ያለመታከት የአብ ያለመታከት በሰራው ስራ ወላጆቿ ጋር ደጋግሞ በመሄድ ከሄሉ ጋር እርቅን ፈጥሯል። እርቁንም ተቀብላ ወደ እርቅ መታለች። ሰላም አውርደዋል። በእናቷ በአባቷ ፊት፣ በጓደኛዋ ፊት ሰላም አውርደዋል። በእኛም በራሳችን በተመልካቾቻቸው ፊት እርቅን አድርጋለች፣ ተቀብላለች። እንግዲህ ለዚህ ሁሉ የአብ ጋር ለነበራት የፍቅር ግንኙነት መፍረክረክ ምክንያት የነበረው ትልቁን ሚና ሲጫወት የነበረው ልዑል የሚባለው ሰው ነው። ልዑል የሄሉ ጓደኛ ነው። በቃ ጓደኛዋ። ምናልባት እሱ ውስጡ ምን እንዳለ አናቅም። እሷም ውስጥ ነገር ይኖር አይኖር የምናውቀው ነገር የለም። ይሁንና ግን ከልዑል አጠገቧ እያለ ነው እሷ ከየአብ ጋር ታገቢኛለሽ ሆ የሚለውን ጥያቄውን የተቀበለችው። በዚህ ሁኔታ ብዙቻችን ደስተኞቹ ሆነን ባለንበት ሁኔታ ነው እንግዲህ ነገሮችን ያመጣው ልዑል ይዞ የመጣው ነገር ነው ለመለያየታቸው ምክንያት የነበረው እንደ ጓደኛ ችግር መኖሩን አይቶ ስህተት መኖሩን አይቶ ችግሮቹንና ስህተቶቹን መናገር እንዲህ እንዲህ አይነት ነገሮች አሉ ብሎ ለእሷ መናገር ምንም አይነት ችግር የለውም፣ ትክክለኛ ነው። ነገር ግን በእሷ ቦታ ላይ ሆኖ እሷ ልትወስነው በሚገባት ውሳኔ ላይ ሆኖ ስለ ሄሉ ውሳኔ መውሰን ግን ልዑል በፍጹም አይችልም። በፍጹም አይችልም። ውሳኔው የራሷ ነው። ትናንትናዋን የምታቅ ዛሬዋ ላይ ያለችበትንና ነገዋን የምትተልመው እሷ እንጂ የእሷ ጓደኛ አይደለም፣ ልዑል አይደለም ልዑል አይደለም። ስለዚህ እንደ ጓደኛ እንደዚህ እንደዚህ አይነት ነገር አይቻለውና ከእንደዚህ ከእንደዚህ አይነት አንጻር ነገሮችን በጥንቃቄ መርምሪ፣ ተመልከቺ ብሎ እንደ ጓደኛ ነገሮችን ማስቀመጥ ብቻ ነው። ከዛ አልፎ እንደዚህ አድርጊ፣ እንደዚህ ወስኚ፣ ፎቶሽን አቃጠ ፎቶችን አቃጥለው ነበር ምን አይገባም፣ አይገባም በዚህ መልኩ ማንኛውም ጓደኛ ማንኛውም ጓደኛ በሁለት ፍቅረኛሞች መካከል ገብቶ የትኛውንም ውሳኔ መውሰን መብትም የለም፣ አግባብም አደለም፣ ትክክለኛም ነገር አደለም እና ስሺሱ እሱ እንደሱ ሆነ። ከዛ በኋላ እንግዲህ የአብ ወላጆች ዋጋ በመሄድ ብዙ መስዋዕትነትን ከፍሎ ስለሚወዳት ስለሚያፈቅራት ከእሷ ጋር አብሮ መኖር የልጆቹ እናት እንድትሆንለት ስለሚፈልግ ትክክለኛ ነገር በውስጡ ስላለ ያንን ሁሉ ሁኔታ አልፎ በትግስት አሳልፎ ወላጆቿ ጋር ድረስ ሄዶ እርቅ እንዲወርድ ተደርጎ እርቅ ተደረገ። አለቀ በቃት እርቁን ተቀብላለች። የአብ ጋር ለመሆን ወስናለች። ስለዚህ ከዚህ በኋላ ያላት ህይወትና ያላት ኑሮ ከየአብ ጋር ብቻ እንጂ ከልዑል ጋር አይደለም። ልዑል እንደምንድነው እንደ ሳትራት እሷ በደረሰችበትና በሄደችበት ቦታ ሁሉ ተከትሎ ከእሷ ጋር ሊሄድ የሚችልበት ምንም አይነት አግባብ የለም። አለቀ በቃ፣ ጓደኛ ነው። አው ጓደኛ ነው። በቃ እንደ ጓደኛ የጓደኛ አይነት ወግና የጓደኛ አይነት ግንኙነት እንጂ ከዛ አልፎ በእንደዚህ አይነት መልኩ እስኪታዩ ድረስ የሚያደርስ ምንም ነገር መኖር የለበትም። ስለዚህ በዚህ መልኩ ከዚህ በኋላ ልዑል ማናት ሄሉ ማድረግ ያለባት ልዑል የሚባለውን ጓደኛዋን ከአጠገቧ ማራቅ ብቻ ነው። ከአጠገቧ ማራቅ ብቻ ነው። ልዑል ከሄሉ አጠገብ በዚህ መልኩ መራቅ አለባት፣ አለበት። ድጋሚ ቀለበት ሊያደርግላት፣ የአብ ድጋሚ ቀለበት ሊያደርግላት ባሰበበት በዚያ ቀን ልዑልና ሄሉ እንደዛ ሆነው አይተዋቸዋል። ምናልባት በሄሉ ነገሮች ውስጥ ፕራንክ የሚባለው ነገር ይበዛል እና አሁንም ፕራንክ እያደረገች ካልሆነ በስተቀር ማለት ነው። በናቲም በማነው ስሙ በእንዳልክም ጋር በነበረችበት ጊዜ ብዙ ፕራንኮችን ትሰራ ነበር። ነገሮቹም ደግሞ ፕራንክ ሆነው ቀርተዋል። ስለዚህ አሁንም ይሄ የቀረበላት ነገር ይሄ የቀረበላት ሁኔታ እንደባለፉት ነገሮቿ አሁንም በፕራንክ መልክ እንዳይቀርና እንዳያልፍ ሄሉ እንደ አስተዋይ ሴት፣ እንደ ትልቅ ሴት፣ እንደ ትልቅ ልጅ ቆም ብለሽ ማስተዋል ማሰብ መቻል አለብሽ። ከዚህ በኋላ የምትፈልጊ ከሆነ የአብ ጋር መቀጠል የምትፈልጊ ከሆነ ነገሮችሽን አስተካክለሽ ተሰብስበሽ በአንድ አቅጣጫ ላይ እና በአንድ መንገድ ላይ ልትሆኝ ይገባሻል እንጂ የአብ አጠገብሽ እያለ የአብን አስቀምጠሽ አንቺ ከልዑል ጋር ወተሽ በእንደዚህ አይነት መልኩ መገኘትና መታየት አግባብነት አይደለም። የአብ ሊያገባሽ ወስኖ ትዳሩ ሊያደርግሽ የራሱ ሊያደርግሽ ብሎ የከፈለውን ዋጋ ታውቂያለሽ አንቺ። በእንደዚህ ምናልባት የአብን ለማብሸቅ ብላችሁ ከልዑል ጋር የሰራችሁት ስራ ከሆነ አግባብ አይደለም። ከዚህ በኋላ ማድረግ ያለብሽ አንቺ ልዑልን በዚህ መልኩ በትዳርሽ በሆነው ነገር ላይ ጣልቃ ድጋሚ እንዳይገባ ልዑልን እስከ መጨረሻው ማራቅ አለብሽ። ጓደኝነትሽ እንዳለ ሆኖ ግን ትዳርሽን በሚበጠብጠው ነገሩ ደግሞ እንዳይገባ ግን ልዑልን ማራቅ አለብሽ። በቃ በአንቺ ነገር፣ በአንቺ ህይወት፣ በአንቺ ትዳር ውስጥ ገብቶ ምንም አይነት ነገር ማድረግ መናገርም መወሰንም የለበት። ልዑልም ደግሞ እንደ ምርጥ የሄሉ ጓደኛ ጓደኝነቱን ምናልባት በመልካምና ጥሩ ባልሆነ ጊዜ መገናኘቱን እና መረዳዳቱ እንዳለ ሆኖ ግን ትዳሯን በተመለከተ ጉዳይ ላይ ምንም አይነት ነገር በሷ በወሰነችው አሁን ባለችበት ህይወት ውስጥ ችግር ሊፈጥር የሚችል ሁኔታዎችን ወደ ሄሉ ይዘህባት መጣጠሩ ነው። ችግሮችና ስህተቶች ሲኖሩ እንደዚህ እንደዚህ አይነት ነገሮችን ሊኖሩ ይችላሉ የሚለውን ነገር በሀሳብ ደረጃ ማቅረብ እንጂ በጣም ፑሽ እያደረግክ በእሷ ነገር ውስጥ እሷ ያልተገባ ውሳኔ ላይ እንድትደርስ ማድረግ የለብህም። እንደ ጓደኛ ነው አንተ ከእሷ ጋር መኖር መቆየት ያለብህ። በቃ ጀስት እንደ ጓደኛ ጓደኛዋ ነህ። በጥሩም በመጥፎም በሚባሉ ሁኔታዎች ላይ የምትገናኙ ሰዎች የምትረዳዱና የምትተሳሰቡ ጓደኛሞች እንጂ ከዛ ባለፈ ችግር ፈጣሪ ሆነ እስከምትታይ ድረስ ሰው በዛ መልኩ ችግር ፈጣሪ እንደሆንክ እስኪናገርህ ድረስ መድረስ የለብህም። ስለ እሷ ያለውን ነገር መወሰን የምትችለው እሷ ናት። የእሷን ነገር ለራሷ የራሷን የህይወቷን የቀጣይ የህይወቷን የትዳሯን ውሳኔ ራሷ መወሰን እንድትችል ለራሷ ራሷን መተው አለብህ። እንዳትሸወች ይሄ ጉዳይ እንዳያመልጥሽ፣ የአብ የያዘው ይሄ ጉዳይ ሊያመልጥሽ በፍጹም አይገባም። በፍጹም ሆኑን በትክክል ያሳየ ሰው ነው። ምናልባት አሁን ካለሽ ተወዳጅነት ያም ያም ሄሉ ሄሉ እያለ እናቲም እንደዛ እያለ ነው እንዳልክም የሚለው ነገር አለ እሱ እሱና ሌሎችም ነገሮች አማለውሽ ጊዜ አለ በሚለው ሁኔታ እየተዘናጋሽ ከሆነ ልትጠነቀቅ ይገባሻል ልዑል የሚባለውን ሰው ካጠገብሽ አርቂ ከአንቺ የትዳር ውሳኔና ከትዳር ህይወት ውስጥ ልዑልን አስወግጅ በቃ ልዑል ከዚህ በኋላ እንደ ጥላ እንችን እየተከታተለ በደረስሽበት በሄድሽበት ሊሄድ የሚችልበት ምንም አይነት ነገር የለም፣ ሌላ ነገር በውስጡ ከሌለ በስተቀር ማለት ነው። የአብን ያዢ ፊት ለፊትሽን ከእሱ ጋር ለመኖር ጨክኚ። ሌሎች ነገሮችን ሌሎች የአብ ጋር ያለሽን ግንኙነትና ህብረት ሊሸረሽሩ የሚችሉ ማንኛውንም ሀሳብ የሌሎች ሀሳቦችን ተቀብለሽ አታስተናግጅ። በእንደዚህ አይነት መልኩ በዛ መናፈሻ ውስጥ ከልዑል ጋር መታየትሽ በራሱ በጣም የሚደብር ነው። ደስ አይልም። በቃ ደስ አይልም። ምክንያቱም የአብዛ ጋር ለሱ ቀለበት ላደርግላት ነው ብሎ እዛ ኬክ ውስጥ ቀለበቱን እየጨመረ ምናምን እንግዲህ ድራማ ካልሆነ የሰራችሁት ማለት ነው እያደረገ ባለበት ሰዓት ሆን ብላችሁ እሱ ልክ ከበር ሲወጣ እንዲያገኛችሁ ሆናችሁ ፊት ለፊቱ መታችሁ። በእንደዛ አይነት ሁኔታ መታየትሽ እና መገኘትሽ ደስ የሚል አይደለም። የትኛውም ተመልካቾችሽን ይሄኛው ሁኔታ የሚያስደስታቸው ነገር አይደለም፣ በነገርሽ ላይ ማለት ነው። ስለዚህ ልትጠነቀቅ ይገባል። ልጅ አይደለሽም አንቺ። ትልቅ ሰውነሽ የምታስተውይበት ብልጥ የምትሆኝበት እድሜ ላይ ነው ያለሽው ልብ አድርጊ ዛሬ ያለው ይሄ ወዘና ዛሬ ያለው ይሄ ድምቀት ዛሬ ያለው ይሄ ሆይ ሆይታ ነገ አብሮሽ አይቀጥልም። እና ዛሬ አስተዋይ ልትሆኚ ልብ ልትገዢ ወደ ቀልብና ወደ ልብሽ ልትመለሺ ይገባሻል የአብን ያዢ ፊት ለፊትሽ ያለውን ዘመንና ኑሮ ከእሱ ጋር ለመኖር ጨክኝ በቃ እንዴ ገብተሽበታል በአንቺ ባህሪ ውስጥ ብዙ ጊዜ የሚታየው ቶሎ ትገቢያለሽ ቶሎ ዘለሽ ትወጫለሽ ለመግባትም አስተዊ ምከሪ፣ ከራስሽ ተመካከሪ፣ አስቢ፣ አሰላሲ። ለመውጣትም ደግሞ እንደዛው ማድረግ ነው ያለብሽ እንጂ ግብት ውጥት የሚለው ነገር ዘመን የሚበላ እድሜ የሚበላ ነገር ስለሆነ እንደ ታላቅ እህት ልምከርሽ ብዬ ነው። ሄሉሻ ታቂያለሽ፣ ከዚህ በፊት በእንዳልክ ጉዳይ ላይ ብዙ ነገር ብዬሻለው፣ ብያቸዋለሁ ሁለታችሁንም። ዛሬም ልልሽ የምፈልገው ይሄ ነው። ትልቁ የዛሬው መልእክቴ ልዑል የሚባልን ሰው ከአጠገብሽ አርቂው፣ በቃ መራቅ አለበት። አንቺ የአብ የኔ ነው ብለሽ ካልሽ ከየአብ ጋር ተጣበቂ። በምትሄጅበት በምትገቢበት ሁሉ የአብ እንጂ የሚያስፈልግሽ ልዑል አይደለም። አለቀ። የልዑል ዘመን አብቅቷል። ድጋሚ በእነዚህ አይነት መልኩ ከየአብ ጋር መጣላትሽን የሚሰሙ ወላጆችሽ ራሱን እንዴት እና ምን ያህል ሊያዝኑብሽ እንደሚችሉ አስቢ። አስቢ ልጁ እነሱም ሊያዝኑብሽ አይገባም። ስለዚህ ጥንቃቄ አድርጊ አንቺ